ጤና ይስጥልኝ እንደምናላችሁ። ዜና እናሰማለን። በቅድሚያም አረስተ ዜና የቢቢሲ ዋና ዳይሬክተርና የዜና ስራ አስፈጻሚ በትራምፕ ዙሪያ በተሰራ ዘጋቢ ፊልም ምክንያት ስራቸውን ለቀቁ። እንደ ድሃ የሚኖረው ትጃሩ ኤሎን መስክ ገንዘቡን ምን ላይ ያውለዋል ሲሉ ሰዎቹ ጠየቁ። አሜሪካ በአፍሪካ ግዙፍ መዋለ ነዋይ በማፍሰስ ከቻይና የበለጠችው እንዴት ነው የሚሉትንና አሜሪካ የአስር ሚሊዮን ዶላር ሽልማት ያቀረበችበት የዋይት ሐውስ እንግዳ ማን ነው የሚለውን እናያለን። በቅድሚያም የቢቢሲ ዋና ዳይሬክተርና የዜና ስራ አስፈጻሚ በትራምፕ ዙሪያ በተሰራ ዘጋቢ ፊልም ምክንያት ለምን ስራቸውን ለቅቆ የሚለውን እንተነትናለን ይህ ተከዜ ቲዩብ ነው። የቢቢሲ ዋና ዳይሬክተር ቲም ዴቪ እና የዜና ዋና ኃላፊዋ ዴብራ ተርንስ በአሜሪካ ፕሬዚዳንት ዶናልድ ትራምፕ ዙሪያ ከተሰራ ዘጋቢ ፊልም ጋር በተያያዘ ኃላፊነታቸውን ለቀቁ። ሁለቱ ኃላፊዎች የፕሬዚዳንት ንግግር በመቆራረጥ ተመልካቾችን አሳስተዋል የሚል ትችት ከቀረበባቸው በኋላ ከኃላፊነት መለቀቃቸውን ገልጸዋል። ሸርኮ ወጣ የተባለውና ቴሌግራፍ ያወጣው ጽሑፍ የፕሬዚዳንት ትራምፕ ሁለት ንግግሮች ተቆርጠው የተቀጠሉ ሲሆን፣ በዚህ ንግግርም ትራምፕ የካፒቶል ሄለን አመፅ እንደደገፉ አድርጎ ማሳየቱን ተጠቁመዋል። የኢራን ፕሬዚዳንት ሀገሪቱ የገጠማትን ድርቅ ተከትሎ ቴሄራንን ለቀን መውጣት ሳይኖርብን አይቀርም አሉ። የዩጋንዳው ፕሬዚዳንት ኬንያውያን አክቲቪስቶች ማቀዝቀዣ ውስጥ ታስረው እንደነበር ተናገሩ። ታዋቂው የሶማለኛ ድምፃዊ በስደተኞች ጀልባ ላይ በደርስ አደጋ ከልጁ ጋር ህይወቱ አለፈ። የኢራን ፕሬዚዳንት ሀገሪቱ ያጋጠማትን ድርቅ ተከትሎ ቴራንን ለቀን መውጣት ሳይኖርብን አይቀርም ብለዋል። በኢራን የጣለው ዝናብ መጠንም እጅግ ዝቅተኛ በመሆኑ የውሃ ማጠራቃሚዎች ባዶ ናቸው ተብለዋል። ባለሥልጣናትም ቀውስ እየጨመረ በሄደ ቁጥር ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዚዳንት ማሱድ ፔዜሽንኪያን በቅርቡ በቂ ዝናብ ካልጣለ በቴራን ውሃ ማከፋፈል እንደሚጀምር ተናግረው ነበረ። ነገር ግን የውሃ እጥረቱን ለመቅረፍ በተራ ማከፋፈል ብቻ በቂ ላይሆን እንደሚችል ተናግረዋል። ፔሽ ቢኪያን ማከፋፈሉ ካልተሰራ ቴህራን መልቀቅ ሊኖርብን ይችላል ሲሉም ተናግረዋል። የፕሬዝዳንቱ አስተያየቶች በኢራን ጋዜጦች እና በማህበራዊ ሚዲያ ላይ ትችትን አስተናግረዋል። የቀድሞው የቴህራን ከንቲባ ጎላ ሁሴን ካርባሺ ሀሳቡን ቀልድ ሲሉ አጣጥለው ቴህራን ለቆ መሄድ ምንም ትርጉም የለውም ብለዋል። የኢራን ሜትሮሎጂ ባለስልጣናት በሚቀጥሉት አስር ቀናት ምንም ዝናብ እንደማይጠበቅም ተናግረዋል። ይህ በእንዲህ እንዳለ የውሃ ችግር በዋና ከተማ የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነውም ተብሏል። ቻይና በኦንላይን አጭበርባሪዎች ላይ የከፈተችው አፈሳና በወንጀ ላይ የሚሳተፉ በሺዎች የሚቆጠሩ ዜጎቿ፣ እንደ ድሃ የሚኖሩ ቱጃር ኤሎን መስክ ገንዘቡን ምን ላይ ያውለዋል? ይለናል ሌላው የቴስላ አለቃ ኤሎን መስክ ለበርካታ ዓመታት የቆየበትን የዓለም ቁጥር አንድ ሀብታም መንበር እንደተቆናጠጠ አሁንም ቀጥሏል። በቅርቡ ደግሞ ሀብቱ ግማሽ ትሪሊዮን የደረሰ የመጀመሪያው ሰው ሆኗል። መስክ ከዚህ ሀብት ማማ ላይ ቢሆንም እንኳ አኗኗሩ ቅንጡ የሚባል እንዳልሆነ ይነገራል። ኑሮውን ያደረገው በቴክሳስ በሚገኘው ዋጋ 50ሺህ ዶላር በሆነ ቤት ውስጥ እንደሆነ በአውሮፓውያኑ 221 ተናግረው ነበር። የቀድሞ አጋሩና የሁለት ልጆቹና እናት ግራይምስ በተመሳሳይ አኗኗሯ ብዙዎች እንደሚገምቱት ከልክ ያለፈ ቅንጦት ያለበት እንዳልሆነ 2022 ላይ ለቫኒቲ ፌር መጽሔት ተናግራ ነበር። ሰውየው እንደ ቢሊኔር አይኖርም፣ አንዳንዴ ከድህነት ወለል በታች ነው የሚኖረው ማለቱን መጽሔቱ ዘግበዋል። አንድ ጊዜ እንደውም እሷ በምተኛበት በኩል ያለውን ያልጋቸውን ፍራሽ ቀዳዳ ያለበትን እንኳ አዲስ ፍራሽ ለመግዛት ፈቃደኛ ለመሆኑን አስታውሳለች። ብዙዎቹ እንደሚጠብቁት የዕለት ተዕለት ኑሮ በድሎት የተሞላ ባይሆንም ግን ለየት ያሉ መኪናዎች በእጅጉ ይወዳል። የባህር ሰርጓጅ መሆን የሚችል መኪና ሰርቶ እንደነበርም አይዘነጋም። ኤሎን መስክ የግል ጄቶች ስብስብም አለው፣ ብዙዎች በሚሊዮን ዶላር ዶላር የሚያወጡ ናቸው። በ2022 በድንገት ተነስቶ በ44 ቢሊዮን ዶላር ኤክስ በማለት ስያሜውን የቀየረው ትዊተርን የገዛበት ጊዜም አይረሳም። ኤሎን መስክ የሆነው ወቅት ላይ እጅግ የሚያስደንቁ የሪል ስቴት ቤቶች ነበሩት። በ2019 የወጣ የዋል ስትሪት ጆርናል ዘገባ እንደሚያመለክተው በሰባት ዓመታት ውስጥ ሰባት ቤቶችን ለመግዛት መቶ ሚሊዮን ዶላር አውጥተዋል። ከነዚህ ውስጥም አብዛኞቹ በካሊፎርኒያ በሚገኘው ቢልኤር የሀብታሞች መንደር ውስጥ ተቀራራቢ ቦታ ላይ የሚገኙ ነበሩ። መኖሪያ ቤቶቹ ምቹኛ ገንዳ፣ የቴንስ ሜዳ፣ የወይን ማቀመጫ እና የግል ቤት መጽሐፍት እና አዳራሽ የነበራቸው ናቸው። ከነዚህ ቤቶች አንዱ ዊሊ ዋንካ የተባለ ገጸ ባህሪን በመጫወት የሚያውቀው የዝነኛው ተዋናይ ጀን ዊሊንደር መኖሪያ ነበረ። የፋሲል ግንብ ድሳት እንዴት ተካሄደ? የመንጣቱ ምክንያትስ ምንድን ነው? ይለናል ቢቢሲ ጠቅላይ ሚኒስትር አብይ አህመድ አረብ ጥቅምት 2018 ዓ ም የእድሳት ስራውን የተጠናቀቀውን የፋሲል ግንብን መረቀዋል። ከፍተኛ አማራ ክልልና የፌዴራል መንግስት ባለስልጣናት በተገኙበት የተመረቀው የፋሲል ግንብ የእድሳት ስራውን ቤተመንግስቱን የግንባታ መዋቅር መጠገን፣ ቁልፍ የሆኑ ህንፃዎችን እንደ ፋሲል አጼ ቀዳሚን ዮሐንስና አጼ ቀዳማዊ ኢያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያ ስፍራዎች፣ ታሪካዊ በሮች ማደስ ያካተተ ነበር ተብሏል። በተጨማሪም ከ40 ስኩዌር ሜትር በላይ የአካባቢ ምድር የማስዋብ ስራ መስራቱ ተገልጸዋል በኢትዮጵያ የአጼዎች የስልጣን መናገሻነት ስማቸው ከሚጠቀሱ ታሪካዊ ስፍራዎች መካከል ጎንደር አንዷ ናት። ጎንደርን ማዕከል ያደረገው የ17ተኛውና የ18ኛው ክፍለ ዘመን የኢትዮጵያ የእድገት የምርት መፍለቂያ የሃይማኖት መካከል እንዲሁም በኪነ ጥበብ ታላቅ ስፍሮች የደረሰችበት ወቅት እንደሆነ ይጠቀሳል። የእነዚህ ታላላቅ ተግባራት ማሳያዎች መካከል ደግሞ ከጎንደር ነገስታት መካከል አንዱ በነበሩት አጼ ፋሲለደስ በ17ተኛው ክፍለ ዘመን የተገነባው የፋሲል ግንብ ነው። አስደናቂነቱ በታሪካዊነቱና በኪነ ህንፃ ጥበቡ ብዙ የተባለለትና በዩኔስኮ የዓለማችን ቅርሳ እንደሆኑ የተመዘገበው የፋሲል ግንብ ተሰነጣጥቆና አርጅቶ መቆየቱ በርካቶች ሲያነሱት የነበረ ጉዳይ ነው። የጥገና እድሳት የተከናወነለት ታሪካዊ ፋሲል ግንብ ባለፈው ዓመት ለመጀመሪያ ጊዜ ስራው ይፋ መደረጉን ተከትሎ መወዛገቢያ ሆኖ ነበረ። ታሪካዊ ሸራማ ቀለም ያለው የፋሲል ግንብ ቀለሙ ነጦ መታየቱ ለበርካታ መላምት ክፍት እንዲሆን አድርገውታል። የታሪካዊ ግንብ ቀለም ለዘመናት ከሚታ

ለዚህ ምላሽ የሚሰጡት በጥገና እድሳቱን በአማካሪነት እንዲሁም በጥናት የተሳተፉት አንጋፋው አርክቴክት ፋሲል ጊዮርጊስ የፋሲል ግንብ የተሰራበት የግንባታ ግብዓት በመጥቀስ ነው። የፋሲል ግንብ ህንፃ ከመቶ ዓመታት በፊት ሲገነባ በአነስተኛ ድንጋዮችና በኖራ ሲሆን ለረጅም ዓመታት ዝናብ በፀሐይና በተፈጥሯዊ ሂደቶች ውስጥ ሲያልፍ በርካቶች የሚያውቁት ይህን ሸራማ መልክ እንዳመጣ ፋሲል ጊዮርጊስ ይናገራሉ። አሁን እድሳቱ የተደረገበት ኖራ አዲስ በመሆኑ ቀለሙ ነጣ እንዳለም ያስረዳሉ። ይላሉ ፋሲል እንደሚገል ለመድረሶት የእድሳት ስራው የተከናወነው የፋሲል ግንብ በመጀመሪያ በተገነባበት ማቴሪያል ቁስ በዋናነት በኖራና በድንጋይ ነው። የቅርስ አጠባበቅ ግን በተከተለ መልክ ነው የተሰራው ይላሉ። የኖሮ አዲስ መሆን ብቻ ይህን ነጣ ያለ ቀለም አምጥቷል የሚሉት አርክቴክቱ ፋሲል የኖራና ድንጋይ መልክ ከተወሰኑ ዓመታት በኋላ ወደ ድሮ መልኩ ይመለሳል ይላሉ። ልዩነቱ አዲስ የመሆንና የማርጀት ጉዳይ ነው ሲሉን ማጽኖት ይሰጣሉ። የፋሲል ግንብ በመጀመሪያ ሲሰራ ኖረው ለብዙ ወራት ወይም ለዓመታት ተቀብሮ የነበረ ሲሆን አሁንም ሲታደስ መነሻውን ተከትሎ ኖረው ለበርካታ ጊዜያት እንዲቀበል ተደርጎ ጥገናው መካሄዱን ጠቅሰዋል። ቅርሶች በተፈጥሮ በፀሐይ፣ በዝናብ፣ በአቧራ ምክንያት በዓመታት ቀለማቸውን እየቀየረ የሚሄድ ሲሆን ይህም ከዓመታት በኋላ የሚታወቀው ቀለም ይዛል ይላሉ። በዓለም አቀፍ የቅርስ ጥገና ሕግ መሰረት ዋነኛ ቀደም የሚሰጠው ጉዳይ በተሰራበት ቁስ ማቴሪያል ታድሷል ወይ የሚለው ነው የሚሉት ፋሲል በተሰራበት ድንጋይና ኖራ መልሶ መጠገኑ ዋናው ነገር እንደሆነም አስረድተዋል። ይህን በትክክል መሰራቱንም አረጋግጠናን ሲሉ አጽንኦት ይሰጣሉ። በአንዳንድ ወንጀቶቹ የድሮ ቀለሙን ለማምጣት ለመልክ ሲባል ኬሚካል እንደሚቀላቀል የሚጠቅሱ ታርቲክት ፋሲል እነዚህ ግን ኬሚካል ነክ ነገሮች ለሆነ ያልታሰብ አደጋ ሊያስከትሉ ይችላሉ። ቀለሙ እንደድሮ ቢመስል እንወድ ነበር። ሆኖም ለቀለም ልተረወጠ የሚጨመሩ ነገሮች ያልታሰበ አደጋን በቅርስ ላይ ያመጣሉ በማለት ስጋታቸውን አስቀምጠዋል። አክለውም በዓለም አቀፍ ቅርስ አጠባበቅ ደረጃ ዋነኛው ነገር ቅድሚያ የሚሰጠው የመነሻ ሀሳብ መሆኑን ጠቅሰው ኖረው ትክክለኛና አስተማማኝ በመሆኑ የጥንቱ እንደያዘ የጥገና አድሳቱ እየተከናወነ ነው ብለዋል። መነሻውን ሳይለቅ ጥርሳችን ነክሰን ጥርሳችን ነክሰን እየሰራንበት ነው ሲሉ የሚናገሩ ፋሲል የቀደመ መልኩ በጊዜ ብዛት ይመጣል ሲሉ የነበረው ገጽታ በጊዜ ሂደት እንደሚመለስ ለቢቢሲ ገልጸዋል። ታዲያ ይህ በርካቶች በቀደመ መልኩ ሸራማው መልክ የሚያውቁት ፋሲል ግንብ መቼ ተለውጦ ይመጣ ይሆን? በሚል ቢቢሲ አርክቴክቱን ጠይቀዋል ዝናብ ሲመታውና የአየር ሁኔታ ሲፈራረቅበት እየቀየረ ይሄዳል የሚሉት ፋሲል ህንፃው ወደ ቀደመ ቀለሙ ለመመለስም ከሦስት እስከ አራት ዓመት ወይም ከዚያ በላይ ሊወስድ ይችላል ብለዋል ፋሲል እንደሚገልጹት አንዳንድ ቦታ ላይ በጣም የጠቆሩ የግንቡ አናት ላይ አካላት ነበሩ ድንጋዮቹ ወደ ነበሩበት ለመመለስ እስከ አምስት ዓመት ድረስ የሚደርስ ወይም የግንቡ አናት ላይ ያሉት ጠቆር ያሉትን የቀድሞ ገጽታ ለማምጣት ከዚያ ረዘም ያለ ጊዜ እንደሚወስድ ያስረዳሉ የፋሲል ግንብ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ከአራት አስርት ዓመታት በፊት የተመዘገበም የዓለም ቅርስ ነው። በዓለም አቀፍ ደረጃ በዩኔስኮ ስር ያለ ይህ ቅርስ ባለፉት ዓመታት በእርጅና የሁሉና ስጋት እንደገጠመው ሲነገር ቆይተዋል። የፋሲል ግን በተመለከተ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ከጥቂት ዓመታት በፊት ሙሉ ጥናት አድርጎ እንደነበር የሚያስታውሱት ፋሲል እሳቸው አባል የነበሩበት ይህ ጥናት ወደ ስራ ለመግባት ዝግጅትና በጀት ባለመኖሩ ጥናቱ እንዲቀመጥ ተደርጎ ነበረ። ከአንድ ዓመት በፊት በመካሄድ የጀመረው እድሳት ሲጀመር፣ ቀደም ሲል ባለባለሞች የተደረገው ጥናት መሰረት አድርጎ እንደሆነ ለቢቢሲ ገልጸዋል። በቅርሶች ጥናትና እድሳት ጊዜ አንደኛው የሚታየው ቀደም ሲል የነበሩ ጥገኖች ምን አይነት ሂደትን ተከትለው ነበር የተከናወኑት የሚለው የጥናቱ አካል እንደሆነም ያወሳሉ የጎንደር አብያተ መንግሥት ሰዓት ከዚህ ቀደም የተለያዩ ጥና ጥገናዎች ተደርጎላቸዋል። ሀያ ዓመት ገደማ በፊት በአሁኑ ደረጃ ባይሆንም መጠነኛ ጥገና እንደተደረገላቸው ፋሲል ይናገራሉ። ከዚህ ቀደም በ1960 ዓ ም ሳንጃሮ ኢንጅሊ በተባለው ጣሊያናዊ አርክቴክት የኢትዮጵያ መንግስትና የዓለም ሞመንቶች ፈንድ እንዲሁም በዩኔስኮ አስተባባሪነት ጥገና ተደርጎላቸው እንደነበር በወቅቱ የተደረገው ጥገና በዋነኝነት የማጠናከር እንዲሁም የወድቁ ያሉ ነገሮችን እንደ ብረት ማሰሪያ በማስገባት ግንቡ እንዲደግፉ ማድረግ ነበር። በአለሙ የሚጠቀሱትን ስህተት ተፈጽሟል የሚሉ ሌላኛው የድሳስረው የተከናወነው በአምስቱ ዓመት የጣሊያን ፋሽ ወረራ ወቅት የተደረገውን ነው። በጎንደር ከትሞ የነበረው የጣሊያን አገዛዝ የጎንደርና አብያተ መንግስትና አስተዳደር መካከል ይጠቀምበት እንደነበረ አስታውሰዋል። 1928-1930 የቆየው ወራሪ ኃይል የትዬ ምንትዋብ ግንብን የአፄ ዮሐንስ ቤተመንግስትና መጽሐፍትን ሌሎችም ህንፃዎች አድሰዋል። ጣሊያኖች እድሳቶችን በሚያከናውኑበት ወቅት የሰሯቸው ስህተቶች ብለው ፋሲል የሚነቅሷቸው ኮምቦ ሞርታር ወይም የሲሚንቶና ኖራ ቅልቅል መጠቀማቸው ነው። በአሁኑ ድ በጣሊያኖች እና በቲጌ ግንብና በአፄ ዮሐንስ ቤተመጽሐፍት ላይ የተደረገው የሲሚንቶና የኖራ ቅልቅል እንዲነሳና በዋነኛው ኖራ እንዲተካ ተደርጓል። በአሁኑ ወቅት ሌላኛው የቀለሙን ልዩነት ያመጣው ይሄው የማስተካከል ስራም እንደሆነ ይጠቅሳሉ። ሌላኛው የጣሊያን ሚኒስተት ብለው የሚጠቅሱት በጽ ፋሲል ና ጽ ዮሐንስ ቤተመዘግሮች ላይ የተደረገው ድ ነው። እዚህ ቤተመዘክር ላይ ሲታደሱ በጥንት ጊዜ ከተሰሩበት ድንጋይ በበለጠ በትልልቆች ድንጋዮች ተሰርተው ነበረ። በአሁኑ ወቅት በተደረገው የድሳት ጥገና እነዚህ ትልልቅ ድንጋዮች እንዲነሱና ወደ ቀደመ ማንነታቸው እንዲመለሱ መደረጉን አይቻለው ይላሉ። ጥገናው ቀድሞ ወደነበረበት የመመለስ ሂደትና የጥንቱን እንዳይለቅ የማድረጉ ነው ይላሉ። የፋሲለድስ ግንብ በቅርሱ ጣሪያ ላይ ከሚታዩ ችግሮች በተጨማሪ ግድግዳዎች ተሰነጣጠቀው በቅርጹ የመንሸራተትና የመዝመም አክለውም ገጥሞት እንደነበር ከዚህ ቀደም የስነ ህንፃ ባለሙያ የሆኑት አቶ ማሞ ጌታሁን ለቢቢሲ ተናግረው ነበረ። የፍቅር ቤተመንግስት መንግስት ከተዘጋ ከ10 ዓመት በላይ እንዲሁም የዮሐንስ ቤተመንግስት እንዲሁም መዘጋቱና የታላቁ ኢያሱ ቤተመንግስት ከከፈረሰ በኋላ ጥገና አልተደረገለትም ቢቢሲ ከጎንደር ቅርስ አስተዳዳሪዎች ሰምቶ ነበረ። የዳዊት ቤተ መንግስትና የአፄ በካፋ ቤተመንግስት እንዲሁ አደጋ ላይ እንደሚገኙ ሌሎችም በርካታ ስንጥቆች እንዳሉባቸውና በአንድና በሁለት ስሜቶች ሚሜትር ሊለካ የነበረው ስንጥቅ ወደ 50 ሴንቲሜትር መስፋቱን ተጠቅሶ ነበረ። ክብሯትና ክብሯን ሙሉውን ከቢቢሲ አማርኛ ድረገጽ ላይ አንብቡት። ይህ የተከዜ ቲዩብ የቀጥታ ስርጭታችን ነበረ። የዛሬው እርዕሰ ጉዳያችን በዚህ ያጠናቀናል። ላይክ ሼር እያደረጋችሁ ስለምታበረታቱን እናመሰግናለን ነው